ተምረንባት የምንለወጥባትና ለመንግስቱ ለክብሩ ለዘላለም ልጅነት ለዘላለም አባታችን ኢየሱስ ክርስቶስ ንውሃቤ ቡሩካኑ ትረሱ መንግስተ ሰማያት ዘደሎ ለክሙ፣ ይህንን ያዘጋጅሁላችሁ ዓለም ሳይፈጠር አስቀድሜ እኔ ያዘጋጀሁትን መንግስተ ሰማያትን ውረሱ ለማለት ያብቃን፣ ሁላችንንም ለመንግስተ ሰማያት ክብር፣ ለመንግስተ ሰማያት የቤት ባለቤት እንድንሆን አምላክ ቅዱሳን እሱ ይፍቀድልን ይቆየን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለ መስቀሉ ክብር። በሌላ እስከምንገናኝ ለዛሬ በዚህ ቆየን። ይሄ ቀጣይ ትምህርት ስለሆነ ሁላችሁም እንግዲህ በዚህ ፕሮግራም ተሳታፊ እንድትሆኑ ይህንን ምን ለቅላችሁ በባርከነ ሚዲያ ላይ ይለቀቃል። ባርከነ ሚዲያን እንግዲህ ላይክ ፎሎ እያደረጋችሁ እንድታገዙን እንድትረዱን በእናታችን ቦላዊት አምላክ ስም እንጠይቃለን። ሰላም ሁኖለን፣ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ሰላም።